ሰላም ኢትዮጵያውያን፣ ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀነኝ። የአማራ ክልል ፖሊስ ኮሚሽን 33ተኛ ዙር የአድማ መከላከል ሰልጣኞችን አስመረቀም። በምረቃ ስነ ስርዓቱ ርዕሰ መስተዳደር አረጋ ከበደና ሌሎችም ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የተቋሙን እሴቶች ተገንዝቦ ለተግባራዊነቱ የሚተጋና ውጤት የሚያሳይ ኃይል ሆኖ እንዲገኝ ያስቻለ ስልጠና መሆኑን በምርቃቱ ወቅትም ተመላክቷል። በጠር አመለካከት ስነ ምግባርና ሙያዊ ክህሎት ህዝብን ማገልገል እንደሚገባም ተገልጿል። ከአማራ ክልል ፖሊስ ኮሚሽን የተገኘው መረጃ እንደሚያመላክተው ህዝባዊነታቸውን በተግባር በማረጋገጥ የክልሉን ህዝብ ከወንጀል ስጋት ነጻ የማድረግ ትልቅ ኃላፊነት ይጠበቅባቸዋል ተብሏል። የቃብቲያ ሁመራ ብሔራዊ ፓርክን ህልና ለመጠበቅ እንደሚሰራ የአማራ ክልል የአካባቢና ደን ጥበቃ ባለሥልጣን አስታወቀ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሚገኘው የቃብቲያ ሁመራ ብሔራዊ ፓርክን ህልውና ለመጠበቅና በዘላቂነት ለማልማት የሚያስችል የምክክር መድረክ በሁመራ ከተማ ተካሂደዋል። በምክክር መድረኩ የተገኙት የአማራ ክልል የአካባቢ ደንና ጥበቃ ባለስልጣን ምክትል ኃላፊ ተሾማግማስ ብሔራዊ ፓርኩ በቀጣይ ዘላቂ ህልውና እንዲኖረውና የቱሪዝም መዳረሻ እንዲሆን ከፌዴራል የዱር እንስሳት ጥበቃ ባለስልጣን ጋር በመሆን በትኩረት ይሰራል ብለዋል። የኢትዮጵያ የዱር እንስሳትና ልማት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን ብሔራዊ ፓርኩ በዘላቂነት እንዲለማና እንዲጠበቅ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ ገልጸዋል። በፓርኩ የሚታዩ ህገወጥ ተግባራትን ለማስቆም በቅንጅት ይሰራል ነው ያሉት። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የተላለፉት የሰው ሠራሽ አስተውሎት ዜናዎቻችን የስካሁኖቹ ነበሩ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን።